ሰላም የዩቲዩብ ተከታታዮች፣ ዛሬ እንደተለመደ እናንተ ይህን የህልም ፍች ይዤላችሁ ቀርብ ያለሁ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ እንጋብዛችኋለሁ። ህልሞቻችሁ እንዲፈታ የምፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቱን መታ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝሙ ያው በማፍጠኛ ማየት ትችላላችሁ። ሶስት ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁን እንዳረሱ ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሮ አሁን ወደ እናንተ ልምፍድ ወስዳችኋለን። አስቴር መቅዲ ሰላም ሰላም። አመሰግናለሁ። ህልም ይሄ ይመስላል። አንድ የማውቀው ሰው ብዙ ብር ሲሰርቀኝ በቦርሳ ሞልቶ ሲሄድ በቦርሳ ሞልቶ ሲሄድ አለምኩ። ወደ እሱም የሚሰራበት አካባቢ ሄጄ ይሰራ ባልደረቦቹ ነገርኳቸው። እሺ እናናገረው አለን አሉኝ። እሱ የስራው ደጃፍ ቁጭ ብሎ ብሬን በቦርሳ ይዞ ምንም አልመሰለውም። ተደላቆ ተደላቆ ቁጭ ወደኛ እንኳን ዞር አላለም። አመሰግናለሁ። ብር ሲወሰድ ያው ብር ብር ነው፣ ሲሳይ ነው ሲወሰድ ብሽ፣ ጥሩ አይደለም ያንቺ የሆነ ነገር ያው ሌላ ሰው ሊወስድብሽ እንደሆነ፣ ያው ያየሽው ሰው የምታውቂው ከሆነ ከዛ ሰው ያው መጠንቀቅ ነው። ያለሽን ነገር ያንቺን ነገር እንደሚፈልግ የሚያመላክትሽ ነው። ያው ብር ደግሞ እንዳልኩሽ ብር ብር ነው የሚያመላክተው ሲሳይን ነው። ስለዚህ ያው አላስመለሽም፣ ጸሎት አድርጊ። ያንን ነው ጸሎት በደንብ ማድረግ ይኖርብሻል። ብር ብር ነው። የኪዳነ ምሕረት ልጅ እና ደግሞ መቅድዬ እኔ በህልሜ የሆነ ቤት ፍራሽ ላይ ቁጭ ብዬ ዳቦ ይሰጡኛል። ዳቦውን ስበላው የተለየ መዓዛ አለው፣ ጣፋጭ ነው። እና ምነው ነው አብረው ጸበል ቢሰጡኝ እንደ ቅዱስ ስጋና ደግሞ ይሆንልኛ ነበረላቸዋለው ነጭ ጋቢ ለብሼ እግሬን አጣጥፌ ቁጭ እንዳልኩኝ ከሰማይ አንድ ንብ በግራዬ በኩል፣ አንድ ከእንጨት የተሰራ የኤክስ ምልክት ያለው ነገር በቀኝ በኩል ሁለቱም ከሰማይ ቀጥታ ወርደው እኔ ላይ ያርፋሉ። አሁን ያንቺ እጣ ነው የወጣልሽ ይሉኛል አብረውኝ ያሉ ሰዎች መሀል ማህበር ነገር ይመስለኛል። ከዛ በግራዬ በኩል የጸሎት ቤት አለ እነሳና ሻማ አብርቼ የቅዱስ የቅዱስ አቦዬ መልከ እየጸለይኩ በጣም አለቅሳለሁኝ። ከዛ ከትልቅ ከትልቁ ወንድሜ ጋር ቤተ ክርስቲያን ለስግደት እንሄዳለን። የስቅለት አርብ ስግደት ይመስለኛል። ወንድሜ የሆድሽ ለማን አታውሪ ብሎ ይበሳጭብኛል አታውሪ ብሎ ይበሳጭብን። ወንድሜ በሆኑ ቀይ ረጅም ነው እና እሱ በወንዶቹ በኩል መስገጃ አንጥፎ ሲቀመጥ፣ እኔ ከሴቶቹ በኩል መስገጃ አንጥፌ ከጎኔ ወይም እናት ጸይመሃ ጸይም እናት ነጠላ የለበሰች ከጸይም ልጅ ቁጭ ብላለች። ከዛ እሷም የሆነ ችግር ገጥሟት እየተበሳጨች ትመስለኛለች። ልጁ ያረፈው ወንድም አለኝ ልጇ ያረፈው ወንድም አለኝ በእውኑ ዓለም እና እንዴት ነው ወንድምሽ የገደሉብሽ ይለኛል። እየነገርኩት አለቅሳለሁ። ከዛ ትዝ ሲለኝ ጠላና ሻማ አላመጣውም ነጠላና ሻማ አላመጣውም። እንዴ ልሰግድ ነው ብዬ ከቤት ከቤት ነጠላና ሻማ ላመጣ ወደ ቤት ሲሄድ በእጄ ላይ በሰፌድ ህብስት እና የሆነ ያልተገለጸልኝ ነገር ይዤ ኬት እንዳመጣው አላቅም። መቅዴ ስላበዛ ይቅርታ ጊዜም አደራ በደንብ አብራርተር ፍችልኝ። አሁን ካለሁበት ጋር የሚያያዝ መሰለኝ። አመሰግናለሁ። እሺ አንደኛው ፍራሽ ላይ ቁጭ ብዬ ዳቦ ይሰጡኛል ነው ያልሺው። ፍራሽ ጸጋ ነው። ዳቦ በረከት ነው። በጣም ቆንጆ ነው። ማዛው ጣፋጭ የሆነ ነው ነው ያልሺው። በጣም ቆንጆ ነው። ጸበሉም እንደዛው ድነት የምታገኙበት እዛ እንደሆነ የሚያመላክትሽ ነው። ስጋው ደግሞ ይሆንልኝ ያው ቁርባን ስጋው ደግሞ ያው ደስታን ነው የሚያመላክተው። በህልም ያንን ነው የሚያመላክትሽ። ጋቢ ለብሽ እግሬን አጣጣፊ ቁጭ እንዳልኩኝ ነው ያልሺው። ጋቢ ጸጋ ነው። እግር ማጣጠፍ ግን ትንሽ እንትን አይደለም ያው ጸሎት አድርጌ አንድንም በግራዬ በኩል አንድ ከንብ ያው ታታሪነትን ጥንካሬ ነው ያመላክትሻል። ካልነደፈ በቀን ንብ ቆንጆ ነው። ታታሪነትን ጥንካሬ ነው የሚያመላክተው እና ደግሞ ማህበር ነገር የሚመስለኛን ያው ማህበር ሲደገስ ምናምን። ቀኑን ካስታወሺው፣ ያው በዕለቱ ያሉ ቅዱሳን ዘክሪን ያሉት ነው። ያን ማህበር ነገር ሆኖ ካየሽ፣ ድግስ ማህበር ነገር ሆኖ ካየሽ ያን ነው የሚያመላክትሽ። ቀኑን ካስታወሺው፣ በዕለቱ ያሉ ቅዱሳን ዘክሪን ያሉት ነው። የጸሎት ቤት አለ፣ እነሳ እና ሻማ አብርቼ ያው ሻማ ጸጋ ነው። በጣም ቆንጆ ነው። የአቦዬ መልክ እየጸለይኩኝ ጸሎት በደንብ አድርጊ የአቦዬ መንፈስ ቅዱስ ጸሎት በደንብ ሄሳቸውን በደንብ አድርጌ ያንን ነው እያመለከተሻለው። ሌላው ቤተክርስቲያን ስትሄጂ ነው የሄድሽበትን ቤተክርስቲያን ካስታወሹ ብትሄጂ መልካም ነው። ታቦቱ ጠርቶሻል። ቀይ ነው። ወንድሜ ያልሽው የሆድሽ ለማንም አታውሪ ብሎ ይበሳጭብኛል። ወንድሜ በውኑ ቀይና ረጅም ነው ያው ቅዱስ ሚካኤል ነው የሚያመላክትሽ። እና የሆድሽ ነው ያሰብሽ ሁሉ ምታወሪ ምናምን ከሆነ ከዛ ነገር መጠቀም፣ ምክንያቱም ያው ጠላት በዛ ነው እንትን የሚልሽ የልብሽን የምታወሪ ከሆነ ያው እንቅፋት ምንም ሊበዛብሽ ይችላል። ያንን ነው አንዳንድ ነገሮችን ያው ብሎ እንትን አለማለት ያንን እንደዚህ አይነት ባህሪ ካለ ያው ያን ማስተካከል ያስፈልጋል። ያንን ነው የሚያመላክትሽ። ሌላኛው ጸይምና ነጠላ የለበሰች የጸይም ልጅ ጋር ቁጭ ብላ፣ ያው ፀይም ሴት በእመቤት ትመሰላለች። ህፃን ልጅ ደግሞ መንፈስ ቅዱስን ነው የሚያመላክትሽ እና እንደገና ደግሞ አለቅሳለሁ ነው ያልሽኝ። ለቅሶ ደስታ ነው። እሺ፣ ለቅሶ ደስታ ነው። የምትደሰችበት ነገር እንዳለ ነው የሚያመላክትሽ እና ደግሞ እየተበጨ ይመስለኛል ልጇ እያረፈው ወንድም አለ በእውኑ ዓለም እና እንዴት ነው ወንድምሽ የገደሉብሽ ይለኛል የነገርኩት አለቅሳለሁ። ለቅሶ ደስታ ነው ያው ይህ በእውኑ የሞተ ወንድምሽ ነው። እንዴት እንደገደሉብሽ ያው ምንም የሆነ ሚስጥር ካለ ያን እንትን ይላል እንደሚወጣ ነው እንትን የሚልሽ። ማልቀሰሽ ደስታ ነው። ነጠላና ሻማ፣ ነጠላ ያው ጸጋ ነው። ሻማም እንዳልኩሽ ጸጋ ነው። እንደዛ ነው የሚያመላክትሽ እና በጣም ቆንጆ ነው። ሌላው ወደ ቤት ሴት በጄ ላይ በሰፌድ ያርሹ ሰፌድ ያው ሴት ልጅ ነው የሚያመላክተው። ህብስት ቆንጆ ነው በጣም ህብስት ጸጋ ነው። በአጠቃላይ በረከት ጸጋን ማግኘትን ነው የሚያመላክትሽ። ያው ለቁርባንም ሀሳብ ካለሽም ያንን ያመላክትሻል። በአጠቃላይ በጣም ቆንጆ ነው። ጸሎት አድርጊ። ያንን ነው የሚያመላክትሽ። መሰረት ሰላም ነሽ። እግዚአብሔር ይመስገን። ብዙ ዕቃ ማጠብ የተበላበት ምንድን ነው? እሺ ዕቃ ማጠብ መፍትሄ ሊያገኝ የነበረ ነገር መልሶ ወደ ችግር እንዳያመራ አንዳንድ ነገሮች የሆነው መፍትሄ ላይ ደረስኩ እስቲ ደግሞ መልሶ ወደ ችግር የሚያመራብሽ ነገር እንዳይኖር መጸለይ በደንብ ያስፈልጋል። ያንን ነው የሚያመላክትሽ። ጸሎት አድርጊ። ለምለም ሰላም፣ እህቴ ሰላም። የምሰራው የሴቶች ልብስ ቤት ነው፣ እና በህልም ስራ ቦታ ሁኜ አለቃዬ ከወንድሟ ጋር በስልክ ታወራዋለች፣ አባ ነፍስ አባታችን ነገር ይመጣሉ ጠርቻቸዋለው እንዲጸልዩልን፣ አንተም እንድትመጣ እያለችው እኔ ስሰማ ደስ ብሎኝ እኔ ንስሐ እገባለው እላታለው እሷም ለወንድሟ አንተ ንስሐ ግባ ብላ ነገረችው። ከዛም አባ መጥተው ወንበር ላይ ተቀምጠው ከፊት ለፊታችን ተቀምጠው ታወራቸዋለች። ከዛ ወንድማ መጣ ወንበስ ብሎ ሰላም። ይቀጥላል። እሺ እዚጋ ተቋጧ። ብቻ ስልክ ጸሎትን ነው የሚያመላክተው። ንስሐ ደግሞ ንስሐ ገባችሁ፣ ንስሐ እየገባችሁ ከሆነ የምሰሙት ሚስጥር እንዳለ ነው የሚያመላክተው። የምሰሙት ነገር የምሰሙ ሚስጥር እንዳለ የሚያመላክትሽ ነው ጸሎት ማድረግ ነው። እንደገና ደግሞ ያው ካህን ማየት በዕለት የዋል ቅዱሳንን ነው የሚያመላክተው። እንስሳ ስገቡ ደግሞ ከሆነ እዚህ ጋ ይጨርሽልኝ አልመሰለኝም። ህልሙ አላለቀ መሰለኝ። እንስሳ ከገባችሁ ስገቡ ከሆነ ያይዞ ምሰሙት ሚስጥር እንዳለ ነው የሚያመላክተው። ኤፍሬን በተደጋጋሚ የድሮ መስሪያ ቤቴ አያለው። አሁን ደግሞ የምስራ ቤቴ መኪና ሰርቄ እቤት አቁሜው አይፈልጉትም እንደ መኪናውን ካልሆነ ራይድ እሰራበታል። የራሳቸው ጉዳይ እያልኩኝ፣ ሌላ ደግሞ የዘወትር ቡና የምጠቀምበት ቤት ስለምን አየው አበዛው። ስለምን አየው አበዛው አበዛው። ብሽቅርታ ችግር የለውም። ቡና በሕይወት እርካታ ማግኘትን ነው ስጠጣ ሳይሆን ስለምናያየው ጸሎት አድርግ። ያው በሕይወት እርካታ ማጣትን ምናምን እንዳይመጣ በሕይወት ማለት የሆነ ደስታ ማጣት፣ እርካታ ማጣት እንዳይኖር ጸሎት ማድረግ ነው። መስረቅ ምናምን ጥሩ አይደለም። የሆነ አላግባብ የሆነ አይነት እንትንን የሆነ ምኞት የሆነ ጥሩ ያልሆነ ነገር የምትመኞትን ምናምን እንደዚህ አይነት ወይ ኔጌቲቭ ነገር ምትን የሚል ከሆነ ያ ነገር ልክ አይደለም፣ መጸለይ ያስፈልጋል። ህይወት ያው መኪና ህይወትን ከመምራቅ ጋር የተያዘ ነው እና የሆነ በራስ አቅጣጫ በራስ ነገር እንትን ማድረግ የሚያስፈልገው የሆነ የሰውን ነገር እንትን ማድረግ ጥሩ አይደለም። ያንን እንዳይሆን መጸለይ ነው የሚያስፈልገው። ኪያ በጣም መልካም ሰውነሽ፣ እግዚአብሔር ያክሬሻ ሜና መሰግናለው እናት አላዛር፣ ሰላም መቅዲ ሰላም። ይሄ አዲስ ነው። እሺ። በህልም አንድ ጠይም ሴት አንድ እግር ካልሲ ሰታኝ ሳደርግ፣ በቅርብ ቀን ደግሞ ከኋላይ ሰፊ የሆነ አንድ እግር ሰማያዊ ነጠላ ጫማ ሳደርግ አይቻለው። ብትፈችልኝ። ከዚህ በፊት በተደጋሚ ጻፍኩልሽ፣ ግን አልተፈታም። አልፈታሽልኝም እሺ ያው የምታስቀምጡበት ቦታ ስለሚወስነው ነው ምናልባት ያለፍኩት ቪዲዮ ላይ ከሆነ ወደኋላ መልሽ አልፈታም ለዛ ነው እሺ እያየው ግን አይደለም የማልፈው እሺ ለማንኛውም ጠይም ሴት በህልም በመቤት የትመስላለች አንድ እግር ካልሲ ያው ካልሲ የውስጥ ማንነትን ነው የሚያመላክተው ግን አንድ አንድ እግር መሆኑ ትንሽ እንትን አይደለም ፀሎት ማድረግ ነው የሚያስፈልገው የውስጥ ማንነትን ነው ካልሲ ያልተሟላ ነገር ነው እንትን እንዳለ ነው የሚያመላክተው መጸለይ ነው በደንብ መማፀን መፀለይ፣ መቤቴን መማፀን ነው የሚያስፈልገው። ነጠላ ጫማውም እንደዛው። ጫማ ያው አንደኛ ክፍት ጫማ ሲሆን ነፃነት ነው። ስለዚህ ይሄም አንድ እግር ነው ያልተሟላ ነገር ነፃነት ማጣት፣ ያልተሟላ ነገር በህይወት እንዳለ የሚያመላክት ነው። ያው ይሄም የጸሎት ማስተካከል ይቻላል። መጸለይ ነው የሚያስፈልገው። ይመኙሻል መቅዲ፣ የኔን አልፈታሽልኝም። ደግሜ ከዚህ በፊት ያለው ቪዲዮ ላይ ጽፌልሻለሁ ባክሽ፣ በማሪያም በጣም ስለምፈልገው ነው። ሁለት ነው ይመኙሻል። ያለፈው ቪዲዮ ላይ የተፈታ ይመስለኛል። ሲ ካልተፈታሽ መልሼ ቼክ አደርጋለሁ። ቢዩቲ ሀይ። መቅዲ ሀይ። ቤቴ ላይ ሸራሪ ድር አድርቶ አይቼሽ እሺ ቤቴ ላይ የሸረሪት ድር አርጅቶ አይቼሽ፣ እዚህ ጋር ነበባለ ላጸዳው ሲጀምር ድሩ ላይ ከነበሩት ትልቅ እና ትንንሽ ሸረሪቶች ትንሽ ትንሽ እሺ ከሸ ላይ ተረፈ በጣም ሲያመኝ አየሁ። ሌላ ደግሞ በእውነተኛው ዓለም ሴት ሁሉ ጊዜ እጄ ላይ የማሰራት የማሰራት እጄ ላይ ማስራት አለችኝ እና ውስጡ ሲሰበር አየሁ። ምንድን ነው ወዲ ትንሽ ለማንበብ አስቸገረኝ። ሸራ ይድር ጣራላ ነገር ነው። ሸራ ይድር የሆነ ነገር እንትን እያለ እንደሆነ የሚያመላክት ነው። መጸለይ ነው የሚያስፈልገው። ሌላኛው ደግሞ ያው ሲያምሽ ምናምን ትከሻሽን ማየትሽ የሆነ አንቺ ትንሽ ጉዳት የሚያደርስብሽ ነገር የሆነ ነገር የሚመጣ እንዳለ ነው የሚያመላክት። ጸሎት ማድረግ ነው የሚያስፈልገው። ሌላው ደግሞ እጅ ላይ ያለው ነገር ሲሰበር ነው ያልሺው። እጅ ምንድነው? ብራስሌት ነው ምንድን ነው ብራስሌት ምናምን ከሆነ ጸሎት አድርጌ ያው ልጅ ምናምን ስለሆነ ጸሎት ማድረግ ነው የሚያስፈልገው። ክፉን የለም ደግሞ አምላክ ጊዮርጊስ እርዳኝ ብለህ በደንብ ጸሎት አድርግ። ሀጎስ መቅዲ፣ ሰላም አመሰግናለ። እሺ ግን ህልሜ አረሳለው ምንደምንድን ነው ው? አንዳንዴ ያው ቅዠት ሲሆን ምናምን ይረሳል። ጸሎት ማድረግ ነው ያው፣ እንዲህ እንትን የሚሰወርብን ምናምን ከሆነ ጸሎት ማድረግ ያው፣ አንዳንዴ ቅዠትም ምናምን ሲሆን ይረሳል። ያ ነው። ትንሳኤ ሰለሞን ሰላም። መቅዲስ ሰላም። ከኛ ቤት የወጣ ጎረቤታችን እኛን ልንጠይቅ መታ አየው። ነጭ ጃኬት ለብሳ ሁለት መንታ ወንድ ቀይ እና ወፍራም ልጆች ይዛ መታ። እንደኛው ረዘም ይላል። ከዛ እቤት ገብተው ልጆቹ አንዱን ሳምኩት። ከዛ ሄዱ። እሺ ያው ዳኪ ጸጋ ነው። ለእሷ በጣም ቆንጆ ነው። ለመንታ ልጆች ህፃና መንፈስ ቅዱስን ነው ላንቺ የሚያመላክትሽ። ቤት ገብተው ነው ያየሽው። በጣም ቆንጆ መንፈስ ቅዱስን ያመላክትሻል። ህጻናት በጣም ቆንጆ ነው። ሌላኛው ያው ለሷ ደግሞ መንታ ልጆች ነው ይዛል። ስለዚህ ያው ስራው ስራም እንትንም ያመላክታል። ለሷ ወፍራም ጥሩ እንትንን ነው የሚያመላክተው። ለስራዋ ትኩረት እየሰጠች ለምታደርጋቸው ነገር ትኩረት እየሰጠች እንደሆነ የሚያመላክት ነው። ሲያወጣው ልጅ ህጻናትን ማየት ራሱ መንፈስ ቅዱስን ሲሳይ ነው የሚያመላክተው በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ማድረጋችሁን ደግሞ እንዳረሱ። ሁለተኛ ቻናልን ደግሞ ኮሚቲ ላይ ማግኘት ትችላላችሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። መልካም ጊዜ።